የገዛው ለሴት ነው ለወንድ ነው? በቃ ችግር የለውም። አይ እሱ ቆንጆ ቆንጆ ሴቶች እኔ ካልሰርላችሁ እያለ ስለሚያሳድግ ምን ጠርጥሬ ነበር። አሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። ሁላችሁም ያላ ሰላም እና አዝናት እናንተ ጋር ይሁን። እንግዲህ ሱመያ ቆራጧ ጀግናዋ እውነት በጣም በጣም ነው። አንዳንድ ጊዜ በቃ ደንቀታለሁ፣ ሱመያን ማለት ነው። ለምን በራስ መተማመን ነገር አላት፣ በቃ ጣጣ የላትም፣ በራሷ ተብቃቅታ የቆመች ሴት ናት በቃ። ስለዚህ በጣም አደንቃታለሁ። ላይ ግን ከባሏ ስር መሸሾ ምናምን ሳይሆን ያኔ እንትን ናት፣ በቃ ቆራጥ ናት፣ አቋም ያላት ናት። በቃ እውነት ያኔ እንደዚህ አይነት ነገር በሷ ላይ ተምሬያለሁ ግን ይሄ ከባሏ መሸሻዋ ከልጆች አባቷ ልጆችና አባታን ማራረቁን ይሄ የለውበትም። ይሄንን አላደንቃትም። እና ጋይስ ይኸው እንዳያችሁት ማለት ነው። ትናንት ሰይደ ቪዲዮ አልለቀቅም። ይኸው ሄዳዛ እዚህ ልገዛ ነው ሱቅ ልገዛ ነው ትላለች ማለት ነው እንጂ ልታጣራ ነው የሄደችው ማለት ነው። ስለ ልይቷ አታያትም ቀለበት አረየልሽ እንዴ ኒካል ልሰርልሽ ስልሽ እኮ እሺ ያልሽ። ከዛ ይሄ ምናምኑን የውጭ ያለውን አይቺ ድንገጥኳለች። እና ሱመያ በቃ ሰኢድ ማለት ነው በህይወቴስ ካለው አታገባም እያለችው ነው ማለት ነው። ጥሩ ዘበኛው ነው ሆና አለታለችው ነው እሱ በደረሰ ቦታ እየደረሰች መከልከል ከሆነ ሰኢድ ጥሎ ባህል ጥሎ ቦታ እና በጣም ምስኪን ከዚህ ሁሉ ማለት ነው። ደውለሽ ይኸው አሁን ራሱ አይኗን ፍጥጥ አርግታ ልጆ አማታውቀዋል ልጅ ኒካል ያስርልሽ ነው አገባሻሉ ሲልሽ እሺ ያልሽው እኮ አለቻት እኮ እና ከሴት ጋር ነው ከወንድ ጋር ነው የመጣው? አለቻት። ከሴት ጋር ነው ከወንድ ጋር ነው የመጣው? ለማን ነው የገዛው? እሱስ ገዛ እያለች እኮ ወይ፣ ዘንድሮ ወይ ሱመያ፣ ጉድ ጉድ ነው ዛሬ ጉድ። እና በጣም ነው ገረመች ማለት ነው። ልጅቷን አንድ በአንድ አጣርታ ጠየቀች ማለት ነው። ልጅቷ እንደውም አላወቀችም፣ ኒካ ራሱ ማለቱን አላወቀችም መሰለኝ እና እንኳን ነገር ሺህ ምናምን አለቻት። እና አይ ችግር የለውም አለች ሷ ማለት ነው። እና ሱመያ እያየ ከዚህ ሁላ ማለት ነው ደውለሽ፣ ሰይዶ፣ አቶ ሰይዶ እኔ እዚህ ቦታ ነው ያለሁት እና እና ልጆችህንም አግኝ ከኔ ጋር መንገናኝ ብቲ ምን ችግር አለው አሁን ራሱ ይኸው። ስርስሩ የትኛው ነው ሼም? ጋይስ የትኛው ነው ሼም አሁን ስር ስሩ እየሄደች እሱ የሚሄድ ቦታ እየተከተለች ከመሄድ ይሄ ነው እንደውም። ሼም እና ደውላ እና ብትለው የቱ ይቀላል እውነት? ያኛው ነው የሚቀላው ሳ ። ስለዚህ ይሄ የሚያስፈራ ነገር የለም፣ ሼም የሚባል ነገር የለም። እሷ ራሱ አሁን ልጅ ቁጭ ብላ ፍጥጥ አድርግታት አገባሽ አለው ሲልሽ እሺ አልሽው እኮ ከማግኘ ይመጣው ሴት ነው ወንድ ነው ስትል ነበር አይደል? ከዚህ ሁሉ ከዚህ ሁሉ ጥናት ደውላ ትክክለኛ ሰይድን ብጠይቅስ ከዚህ ሁሉ ብጠይቅ ይስማኛል ወይስ እኛ ላይ ፕራንክ እየሰሩ ነው? ቆይ ነኝ ሰዎች እውነት ወይ አብረው እያሉ አብረው እየኖሩ ማለት ነው። እኛ ላይ ፕራንክ እየሰሩ ይሆናል። እኔ ምንም ግራ ገባኝ እውነት። አሁን ግራ ጋቡኝ ወላሂ። እንደዛ ነው የምለው። ጋይስ እንግዲህ እኔ አልወደሁም እ ይሄድ እንደዚህ ይሆን እንደዛ ይሆን እሺ፣ መከተሉን አላቆብሽም ሰውየው። ቤት ቤት ወጥቶ ይግባ እሱ። በቃ ጥሩ ዘበኛ ሆነችለት እኮ ጋይስ እውነት። በህይወቷ ማለት ነው እሷ በነፍሷ እያለች እስካላይ ድረስ አንድ ሴት እንዲያናግርም እንዲያገባም አትፈልግም በቃ ጥሩ ዘበኛ ሆናለታለች ማለት ነው። ሱመያ እና እቤት ልትገዛ ነው ሱቅም ቢሆን ወይ ደግሞ መኖሪያ የነዛረጋለው ምናምን እያለች ነው። ግን ጋይስ ይሄን ይሄ ነገር የሚያወሩት ማለት ነው ስለቤቱ እውነት ነው፣ ግን እኔ ምንም አይመስለኝም፣ ግን እውነት አይመስለኝም። እውነት ማስታወቂያ ነገር እየሰሩ ይመስለኛል። ያኔ እንዴት ከባንክ ጋር አያይዞ ምናምን ደግሞ ቅናሽ በአንድ ው ሶስት ሚሊዮን እኔ እኔ እንጃኔ እኔ እኔ ግን እንጃኔ እኔ አላምንበትም፣ ግን እንደዛ ነው። እና ቤት ልገዛና ሱቅ ሱቅ የሚሆን ትላለች እንጂ ሱመያ ይሄንኑ ልታጣራ ነው ሄደች ማለት ነው። ስለ ሰኢድ ጉዳይ ለምን ምን አለች? ቀለበት ላርግልሽ ኒካ ላርግሽ ሲልሽ እሽ አልሽው? ደሞ ዱካን ውስጥ ምናምን ስላለ እሱንም ሳይ በጣም የደነገጥኩ ደንግጬ የመጣው አለች እሷ አሁን ደንግጣ ልታጣራ ነው እሷ ቀለበት ሁሉ ልታስልቀን ነው የመጣች ወይ ሱመያ አሁን በቃሽ ሱመያ ደው ይለት ይበቃሻል እውነት ገና እሱ የደቦታ ደርሰሽ እንትን ከማለት ከዚህ ሁሉ ደው ይለት አሁን እኮ እሷ ሲጀምር መስሚያ የላትም። ለምን ብዙ ልጆች እየሰደባት በቃ ተይው፣ እንደዚህ አርጊ፣ በቃ እንደዚህ ተይው ስለሷ ታውሪ ይሏታል። ግን እሷ በቃ የራሷ ምሰራውን ስራ ነው ምሰራው እንጂ እየሰማች አይደለም ማለት ነው ማለት ነው። እና ስለዚህ ሱማያ ይበቃሻል። አሁን ደው ይላታል በቃሽ። መጀመሪያ ሱማያን ሰይዶ ነበር የሚያሳድዳት አሁን እሷ ነች የምታሳድደው ማለት ነው ሲጀመር ሰይድ እራሱ እያማረበት ሲመጣ እና እንዴት አሳልፌ አልሰጥም ባሌንማ። እንደዚህ አምሮበት እውነት ግን ከበፊት ማሻላ እያማረበት ነው። ሲጀመር እሱ ራሱ ማለት ነው። እና ስለዚህ አልለቀውም። አታገባም፣ እኔ በህይወት ስካለውና ተመልሳም አትመለስ። እንግዲህ ስርስሩ እየሄደች ሴቶቹን እየከለከለኝ ነው ማለት ነው ጠበቃ ጠበቃ እየሆነች ነው በቃ ስር ስር እየሄደች ማለት ነው ወይኔ በላቸው ወይስ በያ አልሄድም ስትል ነበር ትናንትና ቪዲዮ ላይ ማለት ነው አብጄ ነው አልሄድም ለምንድን ነው የሚሄደው ለዚያ እኮ ነው የሚያምራ የሚያብራራው ቦታውን እሷ ራሷን ከሁለት ቀን ሶስት ቀን እመጣለሁ አለች አትመጣም ጠብቁኝ አውቃ ነው ሰዓት እዛ እንድሄድ ማለት ነው እና ወይኔ ሱመያ እንግዲህ የስራሽን ይስጠሽ። ከዚህ ሁሉ ግን ብትደውይለት አሪፍ ነው፣ ደውለሽ ምን ችግር አለው? ሼም አይደለ ሼም፣ እንደውም ይሄ ነው። ወላሂ ስር ስር እሱ የደረሰ ቦታ ሴቶቹን ሴቶቹ ራሱ ምን ይሉሻል አሁን እቺ ሰራተኛ ናት አይደል? እሷ አሁን አታውቅም ስለኔ ካ ራሱ አላወቀችም እንዴ? ሼም ነው ወላሂ። ወይ ባለ ትዳር ትሆናለች እሷ ራሷ እንደዚህ ስትላት ማለት ነው። ከዚህ ሁሉ ግን ከዚህ ሁሉ ደውላ እኔ እዚህ ቦታ ነኝና ብትለው አይሻልም? ከዚህ ሁሉ የእሱ ሴቶች ስር እየሄደች ከማስቸገር ራሷ ነው እምታስቸገር።